ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ የማክሰኞ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ ጠቅላይ ሚኒስትር አብይ አህመድ እስራኤል በኢራን ላይ ያደረገችውን በትግራይ የማድረግ አቅም አለኝ ብሏል። የትግራይ አመራሮችን በየቤታቸው የመግደል አቅም አለኝ ስል ተናግሯል። ከዚህ በፊት እንግዲህ ወደ አርባ የፌዴራል ፖሊስ ኮማንዶዎችን ወደ መቀሌ ልኮ በትግራይ ክልል ልዩ ኃይል ተይዞ አስራ አምስት ቀን ከታሰሩ በኋላ ወደ አዲስ አበባ መመለሳቸው የሚታወቅ ጉዳይ ነው። ይሄም የሆነው እንግዲህ በ2010 ዓመተ ምህረት እንደሆነ ይታወቃል። ወደ ስልጣን ገና እንደመጡ ከትግራይ ባለስልጣናት ጋር ጥራኔ ውስጥ በመግባታቸው በእነዚህ ኮማንዶዎች አመራሮቹን ይዛቸዋለሁ ብሎ ነው ይህንን ያደረገው። ነገር ግን የትግራይ ልዩ ኃይሎች እነዚህ ኮማንዶዎችን ይዘው 15 ቀን ካሰሯቸው በኋላ ወደ አዲስ አበባ መላካቸው የሚታወቅ ጉዳይ ነው። ከዚህ በተጨማሪ ደግሞ አርባ የሚደርሱ የአየር ድብደባዎችን አድርጎ አመራሮችን ሳይሆን ህጻናትና ሴቶችን ገሏል። በዛው ዘመን አሁንም በአራት ዓመቱ ሁለት ድሮን ወደ መቀሌ ልከው ድሮኖቹ ቅኝት ሲያደርጉ 24 ሰዓት በአየር ላይ ሰኔ 16 መቆየታቸው እንግዲህ ተሰምቷል። በክልሉ ርዕሰ መዲና ኢላማ የተደረጉ ግለሰቦች እንዳሉ እንግዲህ የታወቀበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን አሁን በሚደረገው እንቅስቃሴ ትግራይ አካባቢ ወደ ጦርነት ይገባል ተብሎም እየተፈራ ይገኛል። ባለፈው ጊዜ የሰማዕታት ክብረ በዓል በነበረበትና እንዲሁም አጽማቸውን ከተለያዩ ቦታዎች ላይ አንስቶ አንድ ቦታ ላይ የማሳረፍ ስራ በተሰራበት ሰዓት አንዳንድ የጦርነት ፉከራዎችና የጦርነት ትርኢቶች በመካናጅድ የታገዘ ትርኢት ሲታይ እንደነበረ የሚታወስ ጉዳይ ነው። ከዚህ በተጨማሪ ደግሞ በአፋር ክልል ወደ ትግራይ የሚወስደው መንገድ ከህዋት ያፈነገጡት በብልጽግና የሚደገፉ ወታደሮች እንግዲህ መንገዱ መዝጋታቸው የሚታወስ ጉዳይ ነው። መንገዱ ለአስር ሰዓታት እንግዲህ የተዘጋ መሆኑ ነው የተገለጸው። እነዚህ ታጣቂዎች ከመቀሌ በሀያ ኪሎ ሜትር ርቀው የሚገኙ ነው ተብሏል። እንግዲህ በኤርትራ በኤርትራና በመቀሌ ላይ ነው እንግዲህ ስልጠና የወሰዱትም ተብሏል። አድማጮቻችን በኤርባት እና በመጋሌ ቅርታ በመጋሌ ላይ ነው እንግዲህ ስልጠና የወሰዱት ተብሏል። እንግዲህ አፋር ክልል ዞን ሁለት ላይ ነው ይሄ እየሆነ ያለው። እንግዲህ የፌዴራል መንግስት አሁን እየተጠቀመበት ያለው አካሄድ ራስን በራስ የማስተኮስ አይነት ነገር ነው። አማራ ክልል ላይም እንደዚሁ አይነት ሲስተም ነው እየተጠቀመ ያለው፣ አማራውን በአማራው የማስመታት እና አማራውን በአማራው የማስገደል። ትግራይ አካባቢም እንግዲህ እዛው ከቴዲኤፍ ውስጥ አፈንግጦ የወጡ ወደ ነጻ መሬት የጦር አመራሮች ሳይቀሩ የሄዱበት ሁኔታ ነው ያለው። እንደዚህ እያደረገ ነው እንግዲህ እርስ በርስ ሀገሪቱን እያፋጀ የሚገኘው የብልጽግና ፕሬዚዳንት አብይ አህመድ በሌላ መረጃ በአዲስ አበባ በትግራይ ተወላጆች ላይ እስር ቀጥሏል ነው የተባለው። እንግዲህ የሻኔ ተብለው የተፈረጁ የኦሮሞ ተወላጆች ታስረው እንደሚገኙ ይታወቃል። የአማራ ተወላጆች ደግሞ እንደዚሁ በፋኖ ስም እየታሰሩ እንዲሁም የኤርትራ ተወላጆችን አሁን ደግሞ የትግራይ ተወላጆች እየታሰሩ እንደሚገኙ መረጃ እየወጣ ይገኛል። አድማጮቻችን፣ ተመልካቾቻችን ኢትዮጵያ ውስጥ ዜጎች እንግዲህ የሚታሰሩት በማንነታቸውና በምክንያት እንደሆነ ነው የተገለጸው። የኦሮሞ ማህበረሰብ ለማሰር ሲፈልግ ኦነግ ነው ብሎ ነው የሚፈርጀው። የአማራ ተወላጆችን ደግሞ ማሰር ሲፈልግ ፋኖ ናቸው ነው የሚለው። ከዚህ በተጨማሪ ደግሞ የትግራይ ተወላጆች አሁን እያፈነገጠ ያለውን ሕወሓትን ሰበብ አድርጎ እያሰረ እንደሚገኝና አንዳንድ ኤርትራኖችም አዲስ አበባ ከተማ ውስጥ እየታሰሩ እንደሚገኙ መረጃዎች ወጥተዋል። በሌላ መረጃ ብልጽግና የጦርነት ፕሮጀክት ምክንያት እንግዲህ በብልጽግና የጦርነት ፕሮጀክት ምክንያት በርካታ ኩባንያዎች ኢትዮጵያን ለቀው እየወጡ መሆናቸው ተገልጿል። በቁጥር 18 ኩባንያዎች ኢትዮጵያ ለቆ ወጥቷል። በአገዋ ምክንያት እንግዲህ በ10000 የሚቆጠሩ ወጣቶች ስራ በመፍታት ለስደት የተዳረጉበት ሁኔታ መኖሩንም መረጃ ሲወጣ ነበር። በአገዋ ምርት የሚጠቀሙት 63 ፐርሰንት እንግዲህ የጨርቃ ጨርቅ ውጤቶች ናቸው። ሐዋሳ ጨርቃ ጨርቅን ጨምሮ በአዲስ አበባ የሚገኙትን በዙሪያ ያሉትም በዚሁ ምክንያት ስራ አጥተው እንግዲህ እየተጉላሉ እንደሚገኙ የተገለጸበት ሁኔታ ነው ያለው። አሁንም እንግዲህ አንዳንድ ኩባንያዎች ኢትዮጵያ ለቆ እየወጡ እንደሚገኙ ተገልጿል። የብልጽግናው መንግስት ግን በእድገትና በአየር ላይ እየበረሩ ነው ይላሉ። በሌላ መረጃ ከወራት በፊት ተዋጊ በሌላ መረጃ ከወራት በፊት ተዋጊ ጄታቸውን ሄሊኮፍተሮቻቸውን ወደ አስመራ ያሸሹት አብዱልፈታ አልቡርሃን 50 ሺህ ሰራዊት ወደ አስመራ ማሰልጠኛ እንግዲህ አስገብቷል ነው የተባለው። ይሄ ማሰልጠኛም እንግዲህ የሶማሌ ወታደሮችን በብዛት አሰልጥኖ በማውጣት የሚታወቀው የኤርትራው ሳዋ ማሰልጠኛ ነው። የሱዳን ፈጥኖ ደራሽ ጦርን ዩኤኢ፣ ኬንያ፣ ቻድ ድጋፍ እያደረጉላቸው ይገኛሉ። የአብዱልፈታ አልቡርሃን ጦር ደግሞ ግብፅና ኤርትራ ድጋፍ እየሰጠቻቸው እንደሚገኝ ተገልጿል። የእርስ በርሱ ጦርነት ረጅም ጊዜ እየወሰደ ነው ተብሏል። አሁን ደግሞ የፈጥኖ ደራሽ የሱዳን ሊቢያ፣ ግብፅ አቅጣጫ በመቆጣጠሩ ለግብጽ ስጋት ሆኗል። ፈጥኖ ደራሹ ከሊቢያ መሳሪያ ሊያገኝ ይችላል ተብሎ ተሰግቷል። በዚህ የተነሳ የሊቢያውን የጦር ኃላፊ የሱዳን ፕሬዚዳንት በአስቸኳይ በግብጽ ስብሰባ ተጠርቷል። አድማጮቻችን፣ ተመልካቾቻችን እንግዲህ በሱዳን ውስጥ እየተደረገ ያለው ጦርነትም አሁንም ስጋት ሆኖ የቀጠለበት ሁኔታ ነው ያለው የፈጥኖ ደራሹ ጦር በሱዳን እና በሊቢያ ድንበር አካባቢ ውጊያ እያደረገ እንደሚገኝና በርካታ ቦታዎችንም እዛ ቦታ ላይ እንደተቆጣጠረ የተገለጸበት ሁኔታ ነው ያለው። ይሄ ቦታ ደግሞ ሊቢያ ለፈጥኖ ደራሹ መሳሪያ የምታቀብል ከሆነ ለግብፅም ስጋት ነው ተብሏል። በሌላ መረጃ ሚኒስቴር መስሪያ ቤቱ ባወጣው መረጃ መሰረት የንግድና ቀጠና ትስስር መስሪያ ቤት ኃላፊ ሰሞኑን በመኪና ተገኝቶ ነበር። እንግዲህ መስሪያ ቤቱ ባወጣው መረጃ መሰረት ሚኒስትሩ የተጋጩበት ለርካሽ ፖለቲካ ተጠቅመዋል በማለት አንዳንድ ሶሻል ሚዲያዎችንም የተቹበት ሁኔታ ነው ያለው። ሰክሮ ሳይሆኑ ሲያሽከረክሩ የነበሩት ከስራ ወጥተው ነው በማለት እንግዲህ ለማስተባበል ሞክሯል። ጉዳዩ እንግዲህ ቀኑ እሑድ ነበር። እሑድ ሰባት ሰዓት ለሰኞ ማንጊያ ነው ይሄንን ለመሸፋፈን ሞክሯል። እንግዲህ ሚኒስትሩ እንደ ማንኛውም እንደ ወትሮ ስቀስራቸው ወጥቶ ወደ ቤታቸው ሲሄዱ ነው እየተባለው። ይሄ ግን ያው ሚዲያዎች ያንሸራሸሩትን እንደ ጥፋት ስለ ርካሽ ፖለቲካ ተጠቅሞብኛል በማለት መስሪያ ቤቱ ማስታወቂያ አውጥቷል። የቀድሞ የጦር አመራሮች የሻቢያና የህዋት ጦርነት ይሰጋናል ብሎ አለ። ወይዘሮ ኬሪያ ኢብራሂም እንግዲህ ወይዘሮ ኬሪያ ጦርነቱ የማይቀር እንኳን ከሆነ ዱላው ህዝብ ላይ እንዳረፍ ማድረግ አለብን ብለዋል። ኬሪያ ይህንን እንግዲህ ማስቆም ያለበት የፌዴራል መንግስት ነው ብለዋል ኬሪያ ኢብራሂም። አድማጮቻችን፣ ተመልካቾቻችን በአንዳንድ ምክንያት እንግዲህ ስልጣናቸውን በቀጥታ የሚሆኑ በተዘዋዋሪ ስልጣናቸውን የለቀቁት አንዳንድ አመራሮች ወደ ስልጣናቸው ለመመለስ ሲፈልጉ ብልጽግናን የማሞገስና ከብልጽግና ጋር ውሮ ወሽባ ማለት ይጀምራሉ። ጌሬ አብራይም ወደ ሚዲያ ብቅ ብቅ እያሉ አንዳንድ ሀሳብ አስተያየቶችን የመስጠት ሂደት ያጠናከሩበት ሁኔታ ነው ያለው። ህዋትንም ደግሞ የሚያጋልጡበት አይነት መድረኮች በብዛት እየተጠቀሙ እንደሚገኙ ነው የተገለጸው። ከዚህ በተጨማሪ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። ምናልባት አዲስ የወጡ መረጃዎችን የምንመለስበት ይሆናል። ዘመቻ ማዕበል የተባለው ዘመቻ እንግዲህ እንደከሸፈ ከክልሉ የሚወጡ መረጃዎች ይጠቁማሉ። ብልጽግና ሙሉ ለሙሉ ፋንዶችን አጥፍቼ ለክልሉ ሚሊሻና አድባ ብተና አስረክቤ ለቀጣይ ግዳጅ ይሄዳለው ብሎ ቢፎክርም፣ ነገር ግን እሱ ባሰበውና በሰራው ካልኩሌሽን መሰረት እንዳልሄድለት ከወዲሁ መረጃዎች አስቀድሞ እየወጡ ይገኛሉ። የፋኖ ኃይሎችን በርካታ ወታደሮችንም የማረኩና የቡድንና የነፍስ ወከፍ መሳሪያዎችንም ማግኘታቸውን እንዲሁም የተለያዩ ቦታዎች ላይ የካምፕ ላይ ጥቃቶችንም ፈጽሞ በርካቶችን ሞትና ቁስለኛ ያደረጉበት ውጊያ ነው። እንግዲህ ዘመቻ ማዕበሉ እየተቀለበሰው አድማጮቻችን፣ ተመልካቾቻችን እንግዲህ ክልሉ ላይ በአፈሙስ ምንም አይነት ሰላም ማምጣት እንደማይቻልና ና ብልጽግናም በሚሰራው ካልኩሌሽን ሊሳካለት ያልቻለበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ በግዳጅ ከቤተ ክርስቲያንም እያስገደደ ያሰለፋቸውም ቢሆን ህዝቡ ተገዶ እንጂ ከልቡ እንዳልሆነ ልታወቅ ያስፈልጋል፣ ያሉት ደግሞ ከክልሉ የሚወጡ መረጃዎች አመላካች ናቸው። አድማጮቻችን ተመልካቾቻችን፣ በሌሎች የግንባር መረጃዎች እንገናኛለን። መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። መልካም